እዚህ ጋር አሁን ካሪ ነው የምሰራላችሁ፣ በክሬም ችክን ካሪ ወይም ደግሞ የዶሮ ካሪ። እዚህ ጋር ዘይት እጨምራለሁ። ከዛን እንደገና ሰምነ እጨምራለሁ። ሰምነ ማለት ይሄ ይኸኛው ነው። የአረብ ቅቤ ለጨምካ አለ ከሌለ ደግሞ ኖርማል ቅቤ መጨመር እንችላለን። ይሄኛውን ቅቤ መጨመር እንችላለን ማለት ነው። ትንሽ ነው የጨመርኩት። ከዛ እዚህ ጋር የምጨምረው ክዝብራ፣ ያው ክዝብራ ማለት ነው። ይሄን እጨምራለሁ፣ ግማሽ ማንኪያ። ከዛ ላውራ ቅጠል፣ ይሄን ቅጠል ማለት ነው። እጨምራለሁ ሁለት ከዛ እዚህ ጋር ከሙን እጨምራለሁ፣ ሀቡን ማለት ነው። ይኸው እንዲታያችሁ ነው፣ እጨምራለሁ። ከዛ ፍልፍል አስዋጥን ሀብ እጨምርበታለሁ። ፍልፍል አስዋጥ ማለት ነው ማለት ቆንዶ በርበሬ

ሄልና እና ሄል እጨምራለሁ። ቆንጆ በርበሬውን ጨመርኩበት። ከዛን አሁን እዚህ ጋራ ሽንኩርት አለ ሽንኩርት እጨምራለሁ። ሄል ሁለት ፍሬ ጨምራለሁ። አሁን እዚህ ጋር ጓደኞቼ ነጭ ሽንኩርትና ዘንጀብል እጨምራለሁ፣ ቱም ማለት ነው እጨምራለሁ። በትንንሽ ማንኪያ ስለጨመርኩ ነው እንጂ አንድ ማንኪያ የሾርባ ማንኪያ ነጭ ሽንኩርትና ዝንጀብል በቂው ነው። በጣም ቆንጆ አጊ ነው የሚሰራላችሁ ልዩ ጣዕም ያለው አሁን እዚህ ጋር ጓደኞቼ ቀረፋ እጨምርበታለሁ። ቀረፋ ጨምርኩበት ከዛ አማስለዋለሁ ማለት ነው። ከዛ ዶሮ እንደዚህ የቆራረጥኩትን ዶሮ ማለት ነው። ስትፈልጉ ቻስት ማድረግ ስትፈልጉ እግሩን ቆራርጣችሁ መጨመር ትችላላችሁ። ያላችሁን ዶሮ ቤት ውስጥ ማለት ነው ተጠቀሙበት። ዚ ትንሽ ከድነዋለሁ ማለት ነው። እሺ አሁን ጓደኞቼ የዶሮችንን እንደዚህ ገልበጥ እናደርግና እንደምታየው ቆንጆ ነው የሆነልኝ ግማተንስ በስሉልኛ። ስለዚህ አሁን ቅመሞቹን እንዳለ ጨምራለሁ። እዚህ ጋ ካሪ አንድ የሾርባ ማንኪያ ሙሉ ነው የምጨምረው ማንኪያ እንደምትዋት ትንሽዋ ናት፣ ለዛ ነው እንጂ አንድ የሾርባ ማንኪያ ሙሉ ጨምሩ። እኔ አሁን ግማሽ ዶሮ ነው እየሰራ ያለውት እዚህ። ከዛ ቆንዶ በርበሬ ሩብ የሻይ ማንኪያ እጨምራለሁ። ጨው እናንተ እንደምትፈልጉት እንዳስፈላጊነቱ ጨምሩ። እዚህ ጋራ ፓፕሪካ እጨምራለሁ። ፓፕሪካ ጨመርኩኝ ግማሽ የሻይ ማንኪያ። እዚህ ጋራ ክዝብራ ፓውደር ወይም ደግሞ ኮሪያንደር ፓውደር ወይም ደግሞ የድንብላል ድንብላል ክመን ማለት ነው ጨመርኩኝ። እዚህ ጋራ ይሄ በርበሬ ድልህው ማለት ነው የተደለኸው ፍላንኩን እሱን እጨምራለሁ ወይ ከዛን እንደውም ሰዎች እንትን ይጨምሩበታል፣ ቃሪያ ይጨምሩበታል። እኔ ግን ቤተሰቦች ስለምፈራ አልጨምርበትም። ስለዚህ ችን የጨመርኳትም ትንሽ የጨመርኩት ቃሪያ ፍሬሱንም መጨመር ትችላላችሁ እናንተ እንደምትፈልጉት ማለት ነው። እና በጣም ቆንጆ ነው፣ ከነጭ ሩዝ ጋር ነው የሚበላው። ስትፈልጉም ደግሞ ከክብዝን ከዳቦ ጋር ከየትኛውን ምግብ ጋር ማቅረብ ትችላላችሁ። ትንሽ ክሬሚ ነው፣ ስፓይሲ ነው። በህንድ ጀውዝ እንዲህ ሀሊብ ነው የምሰራው በክሬሙ ማለት ነው። ወተቱንም መጠቀም ትችላላችሁ። ከዛ አሁን ትንሽ ስጋ እንዲበስል እተዋለሁ። እንዲበስል ሳይሆን ትንሽ ቅመሙን እንዲውጣው ማለት ነው፣ አደርገዋለሁ ከድኝተዋለሁ ማለት ነው፣ ለአንድ ሁለት ደቂቃ። እሺ ጓደኞቼ፣ እዚህ ጋዬ እርድ ጨምረበታለሁ። ግማሽ የሻይ ማንኪያ እርድ ጨመርኩበት። ከዛ አሁን እዚህ ጋር ምን አለ መሰላችሁ? ሮብ ማለት ነው። ትልቁ ነው ስላለኝ ነው። በትንሹ መጠቀም ትችላላችሁ። እዚህ ጋራ ስንት ማንኪያ? አንድ ማንኪያ፣ ሁለት ትልቅ ማንኪያ ጨመርኩኝ። ሶስት ጨምረው እንደው እኔ ሮብ እወዳለሁ። እኔ ከወደድኩኝ መዳሚን ትወደዋለች። አንድ ላይ ችግር የለብኝም እኔ ቆንጆ ነው ካልኳትኝ ቆንጆ ነው በሷ እና እንዳትለመዳቸዋቸው ናቸው ይሄን ወይ ጨው እዩ ጨው እንዳታሳንሱ እንዳታበዙ ያን ከለሩን እየቀየረልኝ ይመጣው ቆንጆ ነው ያ ነው አዚ ጋራ ምን ትጨምራላችሁ ቲማቲም የተቆረጠ ቲማቲም አለኝ ትንንሹ ቲማቲም ነው ያለኝ እኔ ሶስት ፍሬ ተጠቀምኩ ትልልቁ ከሆነ ሁለትም መጠቀም ትችላላችሁ እንደምትመለከቱት በጣም እያማረበት ነው ያለው። ስለዚህ እንዴት ተከተክልኝ ይሆዋለው። ዋው አይታይም ነው እንዴ፣ በጣም ነው የሚያምረው ኩሊቱ። ትክክለኛው መልክ፣ የካሪ መልክ እየያዘልኝ ነው ያለው። ሽታው ራሱ ቤት ያውዳል። ከቂቤው ጋራ ከምኑ ጋር አንድ ላይ ተደበላልቆ ልዩ ነው። ይሄን ይመስላል እንከድነዋለን። እሺ፣ አሁን እዚህ ጋር ጓደኞቼ ትንሽዬ ዘይት ጨምርና ትንሽዬ በስ ትንሽዬ አንድ ሻይ ማንኪያ አንድ የሾርባ ማንኪያ ዘይት ጨምራለሁ። ከዛም ፍልፍል ባርድ ማለት ይሄ ፍልፍል ሮሚ የትልቁን ማያቃጥለው እሱን እዚህ ጨምራለሁ። አሁን የታረገዋለሁ እዚህ ላይ ጨምረዋለሁ ማለት ነው። እዚህ ላይ ጨምሬው በደንብ አብሬ አዋህደዋለሁ። እሺ ይኸው ጓደኞቼ እንደምትመለከቱት ነው። አሁን እዚህ ጋር ያን ክሬም እጨምራለሁ። እዩት፣ ይህን ክሬም የጠቀምኩትኝ ኩኪንግ ክሬም ማለት ነው። ይህን ምጠቀመው ከዛ ይህንን ግማሽ ኩባያ ክሬም ተጠቀምኩ ማለት ነው። ከዛም በላይ መጨመር ትችላላችሁ። ክሬም ምንም አይደለም። ክሬም ቆንጆ ነው። ከዛ ኒዊት ከለር ብቻ ያጠግባል። ይህንን በነጭ ሩዝ ስትፈልጉ ደግሞ ከመከሩ የሚጋራ መኮረኒ ሰርታችሁ ይህን ባናቱ መገልበጥና እራት ማቅረብ ይቻላል ማለት ነው፣ እንደ አስፈላጊነታችሁ። ግን በጣም ነው የሚያምረው። እንግዲህ እናንተ ከትከዋለን። እኔ አሁን ነጭ ሩዝ እሰራለሁ። ከነጭ ሩዝ ጋር ነው ማለት ነው የሚሰራው። ነጭ ሩዝ ምንም መስበቲን፣ ሩዝና ውሃ፣ ጨው፣ ሄል ካለ ሄል ቆንዶ በርበሬ፣ ቅርንፉድ ካለ መጨመርና መቀቀል፣ ውሃውን ማጠን ነው። ከዛ ይህን ይመስላል። ቪዲዮ የቀረጸ ሳይቀርጸኝ እዚህ ጋራ ውሃ ጨምር ያለው ነጭ ሩዝ ለመቀቀል ነው። እዚህ ጋራ እንደገና ደግሞ ይህን ለአውረው ቅጠልና ቅርንፉድ ሄድ ሁለት ፍሬ ጨምር ያለውኝ ለማጣፈጫነት ማለት ነው፣ እና ጨው ጨምሬያለሁ ማለት ነው። እየቀረጸ ይመስሉኝ። ከዛ መስበቲን ሩዝ አለ እዚህ ጋራ። መስበቲን የሚጠቀምኩትኝ አንድ ሰዓት ያክል ዘብዝፊያለሁ። ከዛ በላይ መዘብዘፍ ይቻላል። ከዛ እሱን እጨምራለሁ ማለት ነው መስበቲን። ከዛ እቀቅለዋለሁ። ውሃ ማነስ የለበትም ስለምናጠነፍፈው። ከዛ ለ12 ደቂቃ ብቻ ነው የምናበስለው። ከ12 ደቂቃ በላይ መብሰል የለበትም። ጓደኞቼ አሁን እኔ እሩዜን አጠነፍፈዋለሁ። አጠነፍፌው ከዛም መልሼ በዚህ በደስቴ ውስጥ ማለት ነው ዘይት ጨምርበታለሁ። ከዛም ያጠነፈኩትን እሩዝ መልሼ እዚህ እጨምረዋለሁ ማለት ነው። ከዛም መልሼ ጥደዋለሁ። በቃ ሩዙን እንደዚህ ሰዓት ላይ ጥደ ነው እንከድ ነው አለ ምንም ነገር አናደርግም። ይሄ ማለት ነጭ ሩዝ ነው ማለት ነው። ከማንኛውም ምግብ ጋራ ሊበላና ሊቀርብ የሚችል ነው። ቀለል ያለ የሩዝ አሰራር ነው እንደምትመለከቱት። ፍትፍት ያለ ነው። በቃ ምንም የሚጨማ ሲጀምረው መስበቲን ሩዝ ማለት ነው እንትን የመጨፈላለቅ ምን ማለት ነገር የለበትም። እና ይሄ ቆንጆ ነው። ከዚህ ጋር ነው የማቀርበው ማለት ነው። ይህን ይመስላል እንግዲህ አመሰግናለሁ። ቸርሰን ብቱ ቸርዋሉ ነው የሚባለው። እግዚአብሔር ከናንተ ጋር ይሁን።